ሰላም ሰላም ቤተሰብ እንዴናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። በዛሬ ቪዲዮችን አዲስ ዩኒቨርሲቲ ላይ ሪሚዲያል ተማሪዎች ጥሪ አድርጓል። እሱም ዩኒቨርሲቲ ቦንጋ ዩኒቨርሲቲ ነው እና ቦንጋ ዩኒቨርሲቲ የተመደባችሁ ተማሪዎች እንኳን ደስ አላችሁ እና መቼ መግባት እንዳለባችሁ እዚህ መግለጫ ላይ ያሳውቋል እና ይህን ቪዲዮ እስከ መጨረሻ መከታተላችሁን አትርሱ እና ብዙዎቻችሁ ደግሞ እንዲ ለዩኒቨርሲቲ መቼ ጥሪ ያደርጋል ብላችሁ በተደጋጋሚ የጠየቃችሁኝ ነው ዲላ ዩኒቨርሲቲ ከዚህ በፊት በሰራው ቪዲዮ ላይ ማግኘት ትችላላችሁ። እና የቪዲዮ መጨረሻ ላይ ስለ ዲላ ዩኒቨርሲቲ ትንሽ ነገር ጠቅስላችኋለሁ ማለት ነው። እና በቦንጋ ዩኒቨርሲቲ የተመደባችሁ ተማሪዎች እንኳን ደስ አላችሁ። በቅድሚያ ይህን ቪዲዮ ከመጀመራችሁ በፊት ግን ላይክና ሰብስክራይብ አድርጉ። ብዙዎቻችሁ ይህንን ቪዲዮ ስትከታተሉ ላይክ እና ሰብስክራይብ አታደርጉም። አሁኑኑ ላይክ አድርጉ። ቀጥታ ወደ መግለጫው እንገባለን። ቦንጋ ዩኒቨርሲቲ እንዳሳወቀው ከሆነ በ2018 ዓ ም በትምህርት ሚኒስቴር ለሪሚዲያል ትምህርት ቦንጋ ዩኒቨርሲቲ የተመደባቸው ተማሪዎች የመግቢያ ጊዜ ታህሳስ 6 እና ታህሳስ 7 2018 ዓ ም መሆኑን ዩኒቨርሲቲው አሳውቋል ትምህርት የሚጀመርበት ቀን ደግሞ ታህሳስ 8 2018 ዓ ም ነው ማለት ነው እና በሞንጋ ዩኒቨርሲቲ የተመደባቸው ተማሪዎች ታህሳስ 6 እና 7 የመመዝገቢያ ቀናቸው ስለሆነ እነዚህን ክራይቴሪያ ሟልታቸው ወደ ዩኒቨርሲቲ መሄድ ይኖርባቸዋል። የስምንተኛ ክፍል ካርድ ዋናውና ኮፒ፣ ከዘጠኝ እስከ አስራ ሁለት ትራንስክሪፕት ዋናውና ኮፒ፣ አስራ ሁለተኛ ክፍል ሰርተፍኬት ዋናውና ኮፒ፣ መጠኑ ሶስት በአራት የሆነ ስድስት ፎቶግራፍ፣ ብሔራዊ መታወቂያ፣ ብርድ ልብስ፣ አንሶራነት፣ ቴትራስ ልብስ ይዘው እንዲገኙ ብሎ ዩኒቨርሲቲው ጥሪ አድርጓል ማለት ነው እና ቡንጋ ዩኒቨርስቲ የተመደባቸው ተማሪዎች በዚህ ቀን መመዝገብ ይኖርባቸዋል። እና ደግሞ በዲላ ዩኒቨርሲቲ የተመደባቸው ተማሪዎች ከዚህ በፊት በሰራው ቪዲዮ ላይ ዲላ ዩኒቨርሲቲ የሚቆይበትን ምክንያት አሳውቋል። እሱም በጀት አልነበረም፣ በመንግስት የሚሰጥ በጀት አልነበረም እና እሱን አሟልተን ጨርሰናል። ከዚህ በኋላ የሚቀረን ወደ ግቢ የመጥራት ጊዜ ብቻ ነው ብሏል። ስለዚህ ቦንጋ ዩኒቨርሲቲ ጠርቷል። እንግዲህ ቦንጋ ዩኒቨርሲቲ እንደሚታወቀው በጣም ቀርፋፋ ዩኒቨርሲቲ ይባላል ማለት ነው በተለምዶ። ናሱም ዩኒቨርሲቲ ስለጠራ፣ ከዚህ በኋላ ዲላ ዩኒቨርሲቲ በዚህ ሁለት ሶስት ቀን ውስጥ ጥሪ ያደርግላችኋል። ስለዚህ በትግስት ተጠባበቁላችኋለሁ እና ኖቲፊኬሽኑን አብርታችሁ በተጠባበቁ እኔ በፍጥነት ቪዲዮ ስለምሰራላችሁ ሰብስክራይብ አርጋችሁ ኖቲፊኬሽኑን አብርታችሁ ተጠባበቁኝ። እኔ በፍጥነት አናውንስ እንዳደረጉላችሁ መግለጫ ማውጣላችሁ ስለሆነ በፍጥነት አናውንስ የማድረግላችሁ ቻናል ስለሆነ ላይክ አርጋችሁ ሰብስክራይብ አርጋችሁ ኖቲፊኬሽን አብርታችሁ ጠብቁኝ። እና የቴሌግራም ቻናላችንን ብትቀላቀሉ በፍጥነት መረጃዎችን ማግኘት ትችላላችሁ። እዛ ላይ የተለያዩ መረጃዎች እንለቅላችኋለን። እዛ ላይ ብትቀላቀሉ አሪፍ ኖራችኋለሁ። እሱንም የቴሌግራም ቻናላችንን ሊንክ ከቪዲዮ የመጀመሪያው ኮሜንት ሴክሽን ላይ ታገኙታላችሁ። የመጀመሪያ ሴክሽን ላይ ገብታችሁ ሊንኩን አስቀምጣለሁ። እዛ ላይ ገብታችሁ የምታገኙት ይሆናል ማለት ነው እና የመቻችሁ